ይችማ በዚህ ሁኔታ እንደዚህ ከቀጠለች፣ እናቴ አንቺ ይች ትንሽ መላጣ ዋላ ጀበሽ ምሳ ትንሽ ከቆየች ቅንጭላቱ ላይ ያለውን ፀጉር በሙሉ እርግፍ ታደርጊ ያለሽ፣ አንቺ ጨርሰሽ መልጠሽ ትጨርሻለሽ። ሰውየው፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ! እችማ እንደው ጊዜ ብታገኝ እች ወስና ቆርጣን ነው የምርታችሁ። በቃ ሳይድ ናፍቅራ ሳይሆን በቃ ሳኢድ ላይ ያገኘችውን ነገር ጥርግ ጥረግርግ ጥብጥብ አርጋ ሳኢድን በባዶ ልታስቀረው ወስናለች ሀዊ እንግዲህ እቺ የአዩ ታናሽ እህት መሆን አለባት ወይ አዩ ከነብደቷ በምን ጣሞ እቺ ደግሞ ፍየል ምላስ ጠጠጠ እኔ ምለው በሱመያ እንደዚህ በሱመያ ለሱመያ በተገዛ ልብስ እንደዚህ ከተደሰሽ በሱመያ ወራሽ እንደዚህ ከተደሰሽ አዲስ ልብስ ገዝቶ ቢሰጥሽ ምን ልትወኝ ነው? ሴትዮው እኔ እንደዚህ ለልብስ እንደዚህ ከተደሰተች፣ ቀን እንዴ ያዳር ብጃማ የሷ ነው እንጂ የአንቺ ነው ደሺ። እንደው ለሷ የተገዛ ያዳር ብጃማ አንቺ ለብሰሽ ለሱ መሽቶ ተኝቼ እስከማሳየው ቸኩ ያለው ለብሼ ልሽከረከርለት አለች። እንዴ የኔ ቀረሽ በቀን ሳይ መሽተኛ ሳይ መሽተኛ ሳይሆን የኔ ቀራችሁ እንዴ እንደዚሁ ለብሰሽ ያዳር ረንደዛ አይነት ጉድኖች ደግሞ ፈጣሪ ትግስት ስጠኝ። አሁን አንቺ ቸኩለሻል፣ ያዳር ቀሚስ ለብሶ ከሱ ጋር ተኝተሽ ለማሳየት። ብስምላ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አለ ሀገራችንን ሰላም ያደርገልን እላችኋለው። እንግዲህ ዛሬ ሀዊ እና ሰኢድ የሰሩትን ቪዲዮ አይታችኋል። እርጉዝም ትላለች። የልጆቹ ልብስ ለልጄ ቀመጥ ትላለች። ሴትዮ ወንዳላወቁም እንጂ ትላለች። ለልጆች ይሄ የገዛኸውን ስጦታ ለልጆች አድርስ። ሙሽ ለእሷ ልጅ አረገዘችም አላረገዘችም ጉዳያችን አይደለም። በስ ለልጆች ይሄ የገዛኸውን ስጦታ ከስንት ጊዜ ሱመያ ብታጠፋም ባትቀበልህም፣ የሆነ ሆኖ አልተገናኛችሁም። ይሄ አለ የቀደረውና የጻፈው ነገር ስለሆነ ችግር የለም። የእሷንም ለእሷ የገዛኸውን ወላ ለመሳኪን አትስጥ፣ ወላ ለዝች ለሚስትክ ለቀጭቃዣ ሴትዮ አትስጥ። ቀጥ ብለት አንተ ባታገኛት ለሰው ለሚቀርባት ሰው አስቀምጥ፣ እንደው ራሱ አስቀምጥ። ሙምኪን አንድ ቀን ብሎ ብሎ ልትገናኙ ስለምትችሉ ለልጆቹም የገዛውን አስቀምጥ፣ ለሱመያም የገዛውን አስቀምጥ። ምንድን ነው መንቀጭቀጅ እንደዚህ እንዴ? አንተ በትልቅም ሰው በሽምግልና ምልቅስ ታግለህ እንደዚሁ እች ልጅ ጋር አልተጣጣም ክም ገና ማለት ነው። አልወደድካትም። ሱመያን ለማስቀናት ነው እንጂ እች ልጅ ብትወዳት ኖሮ ብዙ ነገር ታደርግ ነበር። ግን ስላልወደድካት አይነ ላይ ራሱ አስተያየት ያስታውቃል። የፍቅር አስተያየት ሳይሆን የምታያት የመገረም አስተያየት ነው የምታያት። አንዳንዴ እኮ ሰው ከአይኑ ያፈቀረ፣ የወደደ ከአይኑ ያስታውቃል። ግን አንተ አልወደው ከተማ አሁንም የምትወደው ሚስትህን ስለሆነ ለዛን ቀጥ ብለ ወደ ሚስትህ መመለሻ መንገድን አስተካክል። እጅ እንደሆነ ጨጓራን ገዝዳ ጉር ትሰራታለች እንጂ ምንም። እስቲ ዛሬ መላጣት እንደዚህ ነው። እንደዚህ ሸበላይ ነህ፣ ንግስቴ ነህ ስትልህ፣ ንጉሴ ነህ ስትልህ፣ ነገ ጠዋት ደግሞ ያለህን ነገር ጥብጥብ አድርጋ ቤቱንም፣ ጅኒውንም ሁሉንም ከወሰደችብህ በኋላ የላ በራሰ መላጣ መንገድ ይሄድ ነው ምትለከ ከአንተን ነው ራሱ የቅንጭላትህ መላጣ መሆን ሲገርምህ፣ ኪስህንም ቤትህንም መላልጣ ትታት ትሄዳለች። እቺ ለብር በቀላሉ በዚህ በልብስ እንደዚህ ከሆነች፣ በዚህ በልብስ እንደዚህ ከተደሰተች፣ የሆነ ነገር ካንተ እንዴት አትወስድም ብለህ ታስባለህ? የልጆችህ የሆነ ነገር አታባክ የልጆችህ ለወደፊት ለልጆችህ ህይወት የሚያስፈልጋቸውን ነገር በሙሉ ለልጆች ህይወት አስቀምጥ። ዛሬ ሌላ ሴት በሳምንት ሌላ ሴት እየቀየርክ ወይ አታገባም ወይ ምን አትልም። ያለህን ነገር ሱመያን ለማስቀናት ስትል አገባው አገበው ያልክ ያለህን ነገር እየጠራረጉ እየበሉ እያጣጠቡ ትተው ይሄዳሉ። በባዶ ያስቀሩ ምንም አታገኝም። ከዚህ የተሻለ እሷንም ጊዜ ስጥና ለራስህም ጊዜ ስጥና ከዚህ በኋላ ያው በዚያ ጊዜ የተፈጠረው ነገር ተፈጥሮ ያው ሰላም ትንሽ በቅንጭላቷ ተጫወተች። የሰራችሁን ሰራች። አንተን የጎዳው መስፋት በዛ ሰዓት እሷንም ጎዳች። ግን የሆነ ሆኗል ምንም ማድረግ አይቻልም። ግን ከዚህ በኋላ ላለው ነገር አስበ ተጠንቀቀ ለምታደርገው ነገር ያመጣሁላቸው ቀሚስማ አለ እነዚህ፣ ያመጣሁላቸው ቀሚስማ አለ እነዚህን ደግሞ አንቺ ለኪያቸው እስኪ። የሱመያ ቀሚስ ነው፣ የሱመያ ልብሶች አንቺ ልበሻቸው። የመርህ ነው ለሊት ላይ ማለት ያሳያለ በጣም እኔ እንጃ። ቾክ እስኪ ገና ነው ግን ሲመሽ፣ ገና እንደዚህ ነገር በሙሉ ሌላ ሰው እንደዚህ እየወሰደው ነው። መጨረሻ ላይ ቤትሽም ቤትም ነበረ ያው ምነው ነው? ወይኔ አንተ እኮ አስተሳሰብ ማለት ነው። ጄንስ እኮ ነው በቃ ጭንቅላት ማለት ነው። አቤ የስንተ ጭንቅላት ነው። ምን የሚያምርብኝ መስላለች። ይሄ የሚያምርብኝ መስላለች። የሌለ በቃ ከሼፕስ አርገሽ ታሳይኛለች። እስኪ አሁን አንድ ሁለቱን እንኳን ልብስ ለብሼ ማለት እንግዲህ ይሄ ቤተሰብ እንደተወት በጣም ነው የሚያምረው። ወላሂ ይሳያ እንደ ምርጫ በጣም ይችልበታል ማለት ነው። እስኪ ትንሽ ዞር ብዬ ላሳያችሁ እና በጣም ነው የሚያምረው እና ምርሳ ይደረበ ነው እንጂ ለቤተሰብ ይሆን በጣም ነበር በር የሚያምረው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን፣ ሰላም ሰላም፣ ብራ በእያላችሁ በሰላማችሁ ይብዛ ከሀዊ ጋር ተመልሰን መተናል። እስኪ ሀዊ ሰላም ቢያቸው። አሰላሙ አሊኩም ወራህመቱላ ወበረካቱ። እንዴት ናችሁ? እኔ ደህና ነኝ። ከሀዊ ጋር ተመልሰን መተናል። ብዛሪ ደግሞ በምን ተመልሳችሁ መጣችሁ እንዳትሉን፣ ሀዊ እቤት አብረን ያለ ነው። ኒካ አስራችኋል፣ ተጋብታችኋል፣ አልተጋባችሁም ለምትሉት መልሱን ቀስ ብለን እነግራችኋለሁ። አዎ አይሻልም፣ ሰርፕራይዝ እንድናረጋቸው እና ኒካም አስረናል አላሰርንም የሚለውን ቀስ ብለን እንትን እንላለን። ወደሽ ገፋ እንዳንቺ ያስታውቃል ትንሽ

የመጣ ነው። ለምንድን ነው በቃ ባለፈው ከየማን ስመጣ አድርግ። ለምን እች ልጃ ትወዳትም ታስታውቃለህ። እንደዚሁ ካስተያየትህ ብትወዳት ኖሮ እንደዚህ አትሆንም ነበረ። አኳሆናችሁ ራሱ እሷ ምላሷ ምላስ አይደለም እንደ ያችኛዋ በምን ጣሟ። እቺ እናቴ ቅንጭላት ታፈነዳለች። ይ አላ ካንተ ጋር ይሁን ሌላ ምን ይባላል እና አንተ እንደውን የተሻለ ተሻለን ትቼ ይባስና መጣው ነው ነገሩ አንተ ከአንዲቱ የባሰች አንዲቱ ከአንዲቱ የባሰች አንዲቱ ከአንዲቱ የባሰች እያመጣ ራስህን ነው የምታቃጥለው እንጂ ሌላ ምንም ጥቅም የለህም አቃጥላ አቃጥላ አቃጥላ አቃጥላ መጨረሻህን ሲኦል ነው የምታደርግብች ምንም አጠቅመምች አሁን ገና በቃ ያስኩ ወጣረን ቆረጣ ታይስተ ተያይዛችሁ የደለም የምትገቡት ማለት ነው እናንተ። እኔ ዝም ብዬ እስኪ አሁን እንግዲህ ሰው ልብስ ለማሳየት ገና ጠዋት ነው መሽቶ ለብሼ እስከማሳየው ተኝተን እዚሁ ቁማሽ ልክ የኛው እንደለበሽ ልብስ ያታዛይት የቀረሽ የቀረሽ እኮ የኔ የቀረሽ። እናንተኛ በቀኑ ብለሽ ተኝተሽ ማሳየት ይሄ ነው የቀረሽ። ሌላ ምንም የቀረች ነገር የለም ማለት ነው። ኧረ ጉድ ነው። እንዴት አይነት ወቅት ነው ይህ? ፈጣሪ ሆይ፣ እንዴ ችግር ነው። አንዳንዴ ሰዎች አንዳንዴ ሰው ማሰቢያውን ራሱ ገልብጠዋል ማለት ይቻላል። ማሰቢያቸውን ሸጠዋለ። አንዳንድ ሰው ማሰብ ሲሳ ነው። እኔ በሱመያ ውራጂ ልብስ እንደዚህ ከሆንች፣ አዲስ ልብስ ቢገዛለሽ እንደዚህ ብትሆኝ ነው። አዲስ ልብስ ካገኘች እንግዲህ ዓለምን የገዛሽ ነው የሚመስልሽ ማለት ነው። ግን አትቅለብለቢ። ብዙ ባታወሪ፣ ብዙ ባትቅለበለቢ ጥሩ ነው። አንድ ቀን ያጋጣጠመሽ ቀን መጨረሻሽ አያምርም። ለሳን ከልብ ከአቅልሽ፣ ረጋ፣ ሰከን፣ አደብ ብለሽ ተቀመጪ። ለምን እንዶ ታውቂያለሽ፣ ይሄ ምላስ አንድ ቀን ይጥላል። የሚያደረግ ነገር ላይ ትወርቅያለች። ለዛን ተረጋጊ ሰከን በይ። ሰውየው ራሱ ይሄን የቀረውን አንቺ መላጣ እንድጅ ምናምን ልጅ ላይ እንዳይጣበቅ የምትጨርሰሽ ራሱ ልትመርጩ ትችያለች። በዚህ ሁኔታ ጸጉር ራሱ ቅንጭላት ላይ እንዳይገኝ ነው የምታደርጊው። አንድ አመት አፍረሹ ብትቆይ ሙሉ ጸጉሩ ተልጦ ይወድቃል። ሰውየው በባዶ አስቀረሽ እና ለዛን ረጋ በይ ሰከን በይ ነው ነው የምልሽ ማለት ነው። ሳይር ግን አሁን ገና አሁን የራስህን ህይወት በራሰ ለማጥፋት አሁን ነው ልጅ ወደ ሚስት ቦታ ይዘ መምጣትህ ገና የራስህን ህይወት ራሰ ገደል እየከተትክ ነው። ግን ልጆችህንም ልብስ የሷንም የገዛሃላት ልብስ አስቀምጥ። የሆነ ጊዜ ላይ ስታገኛቸው እዛ ጊዜ ትሰጣቸዋለህ። ለምን በተስፋ በፍቅር የገዛኸው ስለሆነ አስቀምጦ ለአንተም ጥሩ ነው። ለአንተም ጥሩ ነው። አንተ ጋር መቀመጡ፣ ባየኸው ሰዓት ደስ ይልሃል። ባየኸው ሰዓት ጥሩ ነገር ታስታውሳለህ። ለዛን አስቀምጥ። ከቤትህ አታወጣ። ወላ ለመሳኪን አትስጥ፣ ወላ ለዚች ከንቱ አትስጥ። የልጆችን አስቀምጥ፣ የእሷንም አስቀምጥ። ከዛ የሆነ ጊዜ ላይ ስትገናኙ ትሰጣታለህ። እቺ ግን እንደዚህ ተተንጣጣሽ እና እንደዚህ ከተቀለበለፍሽ በቃ መጨረሻሽ አንቺ እኔ እንጃ ምን እንደምልሽ ራሱ ማለት ነው። ብትረግጅ ራሱ ልጅሽ በምላስሽ ምክንያት እኔ እንጃ እንዴት ተረጋግቶ እራሱ እንደሚቀመጥ ፈጣሪ ነው የሚያውቅልሽ። አንቺ ጉደኛ እንዴ! እንዴ! እንዴ! አዩ በምንጠማ እቺ እናቴ ተልባ ምላስ ተልባ ጠበስ እንደ እናቴ ጫውት ጥዋትና እንደ ቀስ ብላ እንድታወራ እንድታወሪ ራስሽን ጠይቂ ቀስ ብዬ ማውራት መቻል አለብኝ ከዚህ በኋላ መንጣጣት መንጣጣት የለብኝም እንደ ጧጧቴ እኮ ጧጧጧ እትየለሌ ውይ ውይ ካላስ በዚህ ሁኔታችሁ እናንተ ሁለታችሁ ፋይዳም የላችሁም ግን እኔ ዝም ብዬ ሳስበው እቺ ልጅ በጭራሽ እትወዳት ብትወዳት ኖሮ እንደዚህ አትሆንም ነበር። አሁንም ሚስትህን ነው የምትወደው። ባጭሩ ለዛን ጊዜህን አታባክን። በትልቅ ሰውም በምንም በምንም ፈልገህ አስፈልገህ አሸማግለህ እሷን ወደ ቤት መልሰህ ወደ ህይወትህ አዲስ ህይወት የአንዳንድ ልብሶች ለልጆችም ስጦታ ስገዛዛ ነበረ። ሱመያም ያው አዋርዳኛለች፣ ምታደርገኝን አድርገኛለች አለ። በጣም ነው ያዋርደችኝ። መጥቼ ብቻ ተጫወተችብኝ፣ ተጫወተችብኝ። በቃ የሆነውም ሆኗል። አላህ ያለነ አላህ ያለነ ሆ እና እስኪ አንቺ ተስቢው ልብሶቹን ምን እናርጋቸው? ለእሷ አይገባትም። ዘያ ምኑ ልብሱ ለእሷ አይገባትም። ለምን እስከም ሰጣ ይሻለም እንደ ከዚህ ውላ ለምን አይ አይገባትም። እንደ እሷ የሰራችው ስራ ለእሷ እኔ እንጃ ይሄ ይገባታል ብዬ አላስብም እኮ። የማይገባበት ምክንያት የለም። ምንድን ነው ያንተ አዋርዳ አለች ማለት። እኔ እንጃ ያደረገችህ ነገር ይሄ ስለማይባል ስለዚህ አይገባትም። እሷ ያደረገችው ነገር ጥፋቷ ማለት ነው። ከየመን ድረስ ና ብላክ ጠርታክ አንተ ደግሞ ኤርፖርት ስትል እሷ አልመጣችም ያለችም። ስለዚህ ውሸቷ ነበረ ማለት ነው። አዎ፣ ስለዚህ ይሄ ነገር ለሷ አይገባትም ነው። መስኪን ስትሻለ ለሷ አይገባትም ነው። ኦኬ እንደዛ አርጋኝ ሲጀመር ለእሷ የታግጅ ሰዓት አለው። እሷም አልመጣችው ንቃ ቀርታለች ሸውዳህ አለች። ስለዚህ አሁን ቃም ስጣት አትቀበልህም፣ ንቃ ስለሄደች ማለት ነው። ስለዚህ ለእሷ እንዳስጣት አይገባትም። ሲጀመረ እንደ ስለናቀችህ ማለት ነው። የምታመጣውን ነገር ትንቀዋለች። ስለዚህ እንዳስጣት ይቅርባት ይቅርባት። ለማን ሰጣት? ለሚስኪን ስጣለን። የልጆቹንም የልጆቹ የልጆች አለ እንዴ? ሌሎችም አለ። ያመጣሁት ብዙ ነበር፣ ያመጣሁት። ግን የኔዋ ሴት ነች። ገና ወንድ ሴትዮ ስለማይታወቅ ይቀመጥላቸው። እንጃ አንቺዋ ትቀመጥ ትቀመጥ። እስኪ ጠይቃት፣ ይቀመጥልሽ፣ ይቀመጥልሽ ወይ ሲቅርብሽ እንበላት። ልጆቹን እናስቀመጥ፣ ደስ ይለኛል። ለልጆቹ ይቀመጥ እንዳልሽ። ሴት ነው ወንድ ነው ትሄጂ እኔ ወንድ ወንድ ደስ ይለኛል። ልክ እንዳንተ አይነት ሸበላ የሆነ ወንድ በጣም ጎመዝ የሆነ ሸበላ በጣም ትንሽ መላጣም እንጂ ሸበላ ይባል እኮ ራስ ዘም ግርማ ሞገስ ያለው አንተ ነው ደረጃ ላይ ወይ ብራሱ። ስለዚህ እንዳንተ ወንድ ደስ ይለኛል ነው ያው ወንድ ቢሆን ደስ ይለኛል ወንድ ቢሆን ያው ሲል ትትሽላለሽ ስለዚህ ወንድ ቢሆን በጣም ደስ